ይሄ ነገሩ ነው። አሁን ይሄ ነገሩ ነው እያንገበገበኛል። በቃ ቶሎ የሚያልቀው ነገር ያው ሳስፔንስ እየሆነ ነበር። በቃ እያየን ነበርን። ቀጣይ ምን ይፈጠር ይሆን? ዩቲዩብ ላይ ክፍል አንድ ምናምን ብለው ነው የጨረሱት። ቤተሰብ እንዲህ ነው። በቃ ልባችንን የሚያንጠለጥሉ ማርኮስ እና ሜላት በስ

እንግዲህ አይነት ነገር አይሰማም። ያበሻ ባለ ቆፍጠን ብሎ ምናምን ጋሽዬ ደህና አደሩ ጋሽዬ ደህና መሹ ምናምን እንዲህ ሰፋጣ ምና ይነት ልሻል። ሰላም ሰላም፣ እንዴት ደህና ናችሁ? ውድና የተከበራችሁ የቲስቱ ቤተሰቦች ተከታታዮቻችን፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። አለን አለን፣ ይሁን እስካሁን ድረስ እንተነፍሳለን ይላል ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ በአዲስ ሐሳብ በአዲስ ኢነርጂ ከች ብለናል ማለት ነው። ሳምንት ቆይታ ውሎ አዳር ምሽት ምናምን እንዴት ነበር እናንተ ጋር እኛ ጋር? ይኸው ብሩ ቀን ብሩ ፀሐይ ወጥታ በጥሩ ኢነርጂ እናንተ ጋር እንገኛለን ማለት ነው ቤተሰቦች። ይህንን ሁለት ቀን ሶስት ቀን ከእናንተ ጋር የተለያዩ ቪዲዮዎችን እየሰራሁኝ ነው በተለይ ደግሞ በሪያክሽን ማለት ነው። ሪያክሽኑን እንግዲህ ሪያክት የምናደርገው አብረን ነው፣ አብረን እንስቃለን። እናንተ የላካችሁልኝ ነው፣ ለእናንተ እያሳየው እዚ ቁጭ ብዬ ከእናንተ ጋር የምንዝናን ነው ማለት ነው ቤተሰቦች። በዚህ ሳምንት በዚህ ወቅት ላይ ቲክቶክ ላይ ምን አዲስ ነገር አለ? ምን አዲስ ነገር አለ? ከሀገር ውጭ ደግሞ የተለያዩ ቪዲዮዎችን ተልከውልኛል፣ እነሱንም ቪዲዮዎች የምናየው ይሆናል። ይህንን ሁለት ቀን ይህንን ሁለት ቀን ሶስት ቀን ባጠቃላይ ያንን ሳምንት ሙሉ አንድ አበይት ጉዳይ የሆነ ነገር አለ እና ቤተሰቦች ያ ምንድን ነው? የማርቆስና የሜላት ጉዳይ ነው። ማርቆስና ሜላት እንግዲህ ቲክቶኩን ተቆጣጥረውታል። ቤተሰቦቻችን ማርቆስና ሜላት ቲክቶኩን ተቆጣጥረውታል። በቲክቶክ ድራማ ማለት ነው እና ህዝብ በጣም እያለቀሰ ጠቅላላ ጠቅላላ ለእነሱ ያላቸውን ፍቅር እያሳየ ነው። በተለይ ደግሞ ለማርቆስ ቤተሰቦቻችን ድራማው እንግዲህ አንጠልጣይ ነው ተብሏል በብዙዎች ዘንድ እና በአንድ ጊዜ ከ200 ከ300 ከ400 ሺህ በላይ ተከታዮችን እያፈራ ያለ ድራማ ነው እና ይሄ ነገር ወደ ቴሌቪዥን ሲሪያስ ይቀርልን እየተባለ ነው። ሲሪያስ መሆኑ አይቀርም እንግዲህ እኛም ፒቲሽን ፊርማ እያሰባሰብን ነው። ይህንን ቪዲዮ የምታዩ በሙሉ የማርቆስን እና የሜላትን ስራ እያያችሁ እናንተም ድጋፋችሁን እርዷችሁን እላለን። ሌሎቹ ደግሞ የተለያዩ ቪዲዮዎች በእንዲሁ ተልጎልኛል። ሜንሽን ተደርገናል እና እነሱን የምናየው ይሆናል። ቤተሰቦች አብረን እንሁን። መጀመሪያ ግን ክፍል ስምንት አጓጊው የሜላትን እና የማርቆስን ሲስ የምና ይሆናል ቤተሰቦቻችን። ወደ ቪዲዮ ከማለፋችን በፊት እዚህ ሰብስክራይብ የምትላለች እዚህ ታች ማለት ነው፣ እሷ ጋራ ነካ አርጓት፣ እና የሆነ ደውል የሚመስል ነገር አለ፣ እሱን ጨቁኑት። ወደ ቪዲዮ እንግባ እንግዲህ የማርቆስ እና የሜላትን ቪዲዮ ይሁና ጀምረዋል። በጣም ደስ ብሎኛል። ወይዘሮት ሜላት ዛሬ እኔ ነው የሚገልሽ። ብዙ አትደስት ማርቆስ

ይሄ ነገሩ ነው አሁን እኔ፣ ይሄ ነገሩ ነው እያንገበገበኝ ነው። ቶሎ የሚያልቀው ነገር ያው ሰስፔንስ ይሆን ነበር። በቃ እያየን ነበር፣ ቀጣይ ምን ይፈጠር ይሆን? ዩቲዩብ ላይ ክፍል አንድ ምናምን ብለው ነው የጨረሱት። ቤት እንዲህ ነው። በቃ ልባችንን የሚያንጠለጥሉ ማርቆስና ሜላት። እስኪ ለማንኛውም ሌላ ቪዲዮ ለማየት ሞክር እንጂ እንትን ይላል። ትንሽ አስቸጋሪ ነው

ጀማሪ ላይ ባለኝ አበረታቱኝ የሚለው ሰውዬ እኮ ነው። አስታወሳችሁት። አሁን ይህ ሰውዬ በጣም እያየውት ነው። የራሱ ሰውዬ ቫይራል ሆኗል። እነ ተስፋው ምናምን ሪቪው የሚያደርጉት እነሱ ራሱ ስጋ ቤት እየወሰዱ ብላም ስጋ እንትን ይሉታል። እስኪ ደግሞ ሌሎቹ ከሀገር ውጭ የተላኩ ቪዲዮዎች ናቸው። ከሀገር ውጭ ምናምን ያሉ ሰዎች ናቸው የላኩልን እስኪ እኒያው

የጀነት በር ላይ ከነ በነጭ ፈረስ ብራም እኮ አንተን ተተው በፈረሱን አስገቡት። እኔ ግን እኔ የአረቦች ቀልድ ማለት ነው እንደዚህ ላይፋቸው ላይ ብላ እንደዚህ ከሆኑ እኔ አላውቅም። በ በጣም ተጫዋች ናቸው። በኢየሱስ ባልሽን እንደዚህ ምድ ሆነ ኢትዮጵያ ላይ እንዲ ነው የሚለጥፍሽ እንግዲህ አይነት ነገር አይሰማም። ያበሻ ባለ ቆፍጠን ብሎ ምናምን ጋሽ እየደናደሩ ጋሽ እየደናመሹ ምናምን እንዲህ ሰፋጣ ምናምን ይነትር ይሻል። እስቲ ቀጣዩ። እንደምን የአረብ ሀገር ነው ይሄ።

በኢየሱስ ይመቻቸው ይመቻቸው ግን ግ ቤተሰቦቻችን እንግዲህ እነዚህን ቪዲዮዎች ተመልክተን ምናምን ተዝናንተን ሳቅ ለመፍጠር ሞክረናል፣ ለመሳቅ ሞክረናል። እንግዲህ ስቀላል እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ እየሳቅን ነው እና ቤተሰቦቻችን የፈለጋችሁትን ቪዲዮዎች ችፕስ ቲዩብ ላይ በቲክቶክ ላይ እንዲሁም ደግሞ በተለያዩ ቦታዎች ላይ በቴሌግራምም እየላካችሁልን አብረን የምንስቅ የምንዝናና ይሆናል። ደስ ያላችሁን ማለት ነው። ከሀገር ውስጥም ከሀገር ውጭ ያላችሁ የቺፍቲ ወዳጆች፣ ተከታታዮቻችን፣ ቤተሰቦቻችን እንዲህ በጋራ አብረን እንስቃለን፣ እንዝናናለን። ከዛ በኋላ በጉዳዩ ላይ ደግሞ እንዲህ ዝም ብለን ቀለል ያለች ወሬ እናወራለን ማለት ነው። ቤተሰቦቻችን፣ ቪዲዮ ጨረሳችሁ ስላያችሁት በጣም አመሰግናለሁ። ወይም ቪዲዮ ከተመቻችሁ፣ ይሄ ቪዲዮ ከተመቻችሁ፣ የኛን ቤት ከተመቻችሁ፣ እኛን ከወደዳችሁን ቤቱን ሰብስክራይብ አድርጉልን ቤተሰብ ይሆኑ ተቀላቀሉን ከዛ በኋላ ከፍ እንበል ከፍ ብለን ደግሞ ሌላ ነገር ለማሰብ ፈጣሪ ያብቃ በሌላ ህሳብ በሌላ ቪዲዮ እስክንገናኝ በሌላ ሪያክሽን ደግሞ እኔ ሪያክሽን ተመችቶኛል በሌላ ሪያክሽን እስክንገናኝ ድረስ ሰላማችሁን በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ያድርግልን እንወዳችኋለን ሰላም